ዛሬ አብረሽና ሮታ ፏፏቴ ተሽ ብለው መተዋል። እንዴት ነው የሚያምሩት! የእኔ ማሮች፣ የእኔ ጀግናዎች፣ ማይጠገቡ የኔ ጣፋጦች፣ አላህ ይጠብቃችሁ፣ ከሰባይና አላህ ያውጣችሁ። የኔ ነብር፣ እውነት በጣም ነው የተገረምኩበት ማለት ነው። እኔ ቪዲዮ ሳልሰራ ቆይቻለሁ፣ በነገራችን ላይ ብቻ በጣም በጣም ነው የገረመው። የዛሬ ደግሞ ቤተሰብ አያምሩም? ለየት ያሉ ናቸው። ወይኔ፣ እነዚህ ልጆች ምን ላድርጋቸው? እንደው ምንም አይነት የማይበገር ልቦና እኮ ነው ያላቸው ማለት ነው። ልባቸው ከዚህም በላይ ምንም ነገር ቢፈጠር እንደው ድንጋይ ያደርግላቸው። እውነት ወደፊት እንጂ ለዓላማቸው እንጂ ወደኋላ የሚያሰብራቸውን ሰዎች እንደማሰሙ እርግጠኛ ነኝ። በእናንተ ተማመናለሁ። በተለይም ደግሞ ሮታ የጀግና ነው። እንዴት አምሮ ደግሞ ስትቀብጥ ጥስ ወድላት እኔ መቅብጥ ብጥስ ያረጋት በቃ፣ እንዴት እንደሚወዳት ቤተሰብ፣ እናንተ እንደዛ ደግሞ ትወዳት በቃ። እኔ ቅብጥ ብጥስ ስትል ስትቅ በአብርሽ ላይ ደግሞ የሆነ ነገር ስትል በጣም ነው ደስ የሚለኝ። እና አላህ ይጠብቃቸው አብርሽና ሮታ ትልቅ ደረጃ ድረሱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ፣ ብያላችሁ፣ በሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቦች እንግዲህ፣ ውድ ቤተሰቦች የኛን ልጆች ድምቅ ሽብርቅ ብለው አሸብርቀው መጥተዋል ዛሬ ማለት ነው። ደስ አላላችሁም? እኔ በጣም ነው ደስ ያለኝ ማለት ነው። እና በዚሁ አጋጣሚ አንድ እህታችን እንግዲህ አሮጌት ቀንቀናም ሩታ ድምጽ አለኝ ሩታን አዋርዳታለው ብላ እየለፈለፈ ሰምቻታለሁ ማለት ነው። አንቺ ጅን ነሽ ማለት ነው። አትጃጃይ ማለት ነው። ምክንያቱም ሩታ ከዚህ በፊት ብዙም ነገር ተብላለች። ማን ይበግራታል? ማን ያቆማታል? እሷኮ ጀግና ናት። እሷኮ አንበሳ ናት። ምንም ነገር አይበግራትም ማለት ነው። አንቺ ውርደታም ነሽ እንጂ ማለት ነው። አንቺ ሌባ፣ ሌብነት ነው እንጂ እሷ መልካም ሆነች ቀርበሽ ማለት ነው። እንደዚህ አይነት ሰዎች ሲሆን ሀገራችንን የሚያጠቁት ማለት ነው። ጥሩ ሆነሽ ደውለሽ እሷን እያወራሽ የእሷን ድምጽ ቀተሽ ደግሞ ዛሬ ሚዲያ ላይ ያወጣብሻለሁ፣ ብትማ ሊሰማሽ እኛ ከሆነ አንሰማሽም። ማንንም የሰማሽ የለም። የአብርሽና የሩታ ወዳጆች ምንም ምንም ነገር ቢባሉ ከአብርሽና ከሩታ መቼ ማይወርዱም እና መቼ ማይለያዩም ማለት ነው። እኛ አንለያይ ምን የፈለገ ነገር ብቲ አንለያየም ማለት ነው። ሩታን ከማውደዳችን፣ ሩታን ከማነቃችን፣ ሩታን ሽሮሮ ከማላታችን መቼም ወደኋላ ማንለም ማለት ነው። ሩታይም ደግሞ ናት። እኛን እንደማታሳፍረን በእርግጠኝነት እተማመንበታለሁ። ምንም ምንም ነገር ቢባል ከሚዲያ እንደማጠፋ ምንም ምንም ነገር ቢባል ደግሞ ከአብርሽ እንዳትለያይ ማለት ነው። እናንተ እንደዚህ አይነት ሴጣን ሰውን ያቺ ያላቅም በባሊና ሚስት መሀል ገብቶ ስለ እሱ እንደዚህ ያወርዳለች። እኔ ሚዲያ አውጥቼ አውጥቼ ያወራብሻለሁ ብለሽ መታስፈራሪያት ማለት ነው። አንቺ ሽንጣ መጀመሪያ ሽንት ሽንት ጥረጊ ማለት ነው። ይሄ ራሱ አንቺ የራስሽ ሳይሆን ሌብነትሽ ነው የምታሳየውና፣ ሌብነትሽ ነው የምታስተዋውቂ ማለት ነው። እንደዚህ አይነት እባብ ሰውን ያይች መላቅ ነውነት እንደዚህ ክፋት የሚሰራ የሰው ክፉ አውዝ ብላሂ ምን ሸይጣን ረጅም እውነት፣ ጊዜው ምን አይነት ጊዜ እንደሆነ አላቅም። በራሳችሁ በስልካችሁ በንብረታችሁ በቃ እንደፈለጋችሁ ማውራት በአሁን ሰዓት በቃ እንደዚህ አይነት አንዳንድ እባብ እየገቡ ማለት ነው። የማያረጉ ነገር የለም ማለት ነው። አይደብርም ግን አያስጠላም ግን፣ ትርፉ ምንድን ነው እናንተ ማለት ነው? በባልና ሚስት ገብታችሁ ማጣላት ማቆራረጥ ምን ትጠቅማላችሁ? ሀብታም ልትሆኑ ነው ወይስ ፎቅና ምድር ልሰሩ ነው? አለበጣም ያስጠላል። አንዳንድ ሰዎች እንዴ ወደ ራሳችሁ ተመለሱ። እነዚህ ልጆች ምን ያርጉ እንዴ? ከሚዲያ ሊጠፉ ነው የምትፈልጉት? ቁጭ ብለው ለምነው እንዲ እንዲበሉ ነው የምትፈልጉት? አይደብራችሁም? አይሰለቻችሁም? እናንተ ስሺ፣ አሁን እንደዚህ የምትለፈልፋ ዩቱበር ነኝ ብላለች። ሺ ነጌስ፣ አንቺ በዚህ በሌብነት ያወጣሹ ማለት ነው፣ በሌብነት ድምፅ እያመጣሹ ብር ማለት ነው። ለአንቺ ይጠቅምሻል? ለአንቺ ከላል ይሆንልሻል? አንቺ ብትበዩ ታድጊበታለሽ? እስቲ ለራሰሽ ቆመ ብለሽ አስቢው ማለት ነው። የፈለገ ክፉ ብትሆኝ፣ የፈለገ ሴጣን ብትሆኝ፣ በሰው ትዳር ላይ እንደዚህ አይባልም፣ እንደዚህ አይጫወትም። ደግሞ ምን ቤት ነሽ? መጀመሪያ ጥሩ ሆናችሁ ተቀርቡና አንዳንዳችሁ ማለት ነው ሰው የልቡን ወድዋኛል ብላ የልቡን ሲያወራችሁ ደግሞ ሌላ ክፋት የሚሰሩ በስተጀርባ ከዚህ ሁሉ ሰው አታርዶም እንዴ? ሰው ብታርዶኮ ይሻላችኋል። እውነት በጣም ያስጠላል፣ በጣም ይደብራል። በዚህ ያክል የሰው ልጅ አስተሳሰቡ ማለት እኔ እንጃ። በዚህ ያክል ማውረድ የሰውና ማሰብ ምን እኔ ነገ ምንሆናለሁ ለቤቴ ምን እንይዛለሁ? ለልጅ ለልጄ ምን ይዛለሁ? ማለት በቀጠፋ አይደል። ምን አይነት ዘመን ግን እንዳለን አላውቅም። እውነት በጣም ነው የሚገርመው። ብር ሰውን እንደዚህ ያሳክራል እንዴ! ኧረ በእናታችሁ ብር እኮ ጠፊ ነው። እውነት ብር ጠፊ ነው። አብርሽ እና ሩታ ግን እንደ አብርሽ እንደ ሩታ አይነት ሰው አይገኝም። ነገኛ ብንቸገር እንኳን ሚዲያ ላይ ብንወጥቅ እንኳን የሆነ ነገር ብንሆን እንኳን እነዚህ ልጆች ዞረው ያነሱናል። እውነት አስፋልት ዳር እንኳን እልፍ ስትሉ ብትወጥቁ እንኳን ሰው ነው የሚያነሳችው ማለት ነው ነው ብር አያነሳችሁም። በብር ብር ይቀየራል፣ ውበት በሰው ሰው አይቀየርም። እና ለሰው ልጅ እንደዚህ አይነት ክፋት አትኑ፣ ክፉ አታስቡ። እስቲ ወደ ራሳችሁ ተመለሱ። አሁን እቺ ልጅ ምን አለቻችሁ? አሁን ደግሞ ከሚዲያው አልጠፋም፣ አላማዋን አሳክታ የደረሰችበት ትዳሩ አስተካክላ ስትስ ደግሞ አሁን ከእሱ ጋር ልታጣሏ። ድምፅ አለኝ አወጣብሻለሁ። አውጡባት፣ ምን ችግር አለ ቢወጣስ? አዲስ ነው እንዴ? ይሄ እኮ አዲስ ነገር እኮ አይደለም። ለሩታ ስንት ነገር ወድቶባታል፣ ስንት ተወድቶባታል። አልወጥቅም ስላለች አሁን እናንተ በሌላ ነገር ልትጥሏት የምትሞክሩት አይደብርም? ለእናንተ ዘኑ፣ ለሩታ ሳይሆን እናንተ። እኔ ማን ነኝ? ይሄ ነገር ባወጣው ይሄ ነገር ብናገርስ ሲቀጥልም ደግሞ የምታወጡትም ነገር የለም የምታመጡም ነገር የለም። ይሰማል። ለአንድ ሳምንት ትንጫጫላችሁ፣ ትተዋላችሁ። ባብሮሽ እና በሩተ ስንት ነገር ተንጫጫ ስንት ነገር ተወራባቸው ተወርቶ ተወርቶ ለማለት ነው። ልክ የኢዳር ንፋስ ሲመስል ማለት ነው። ነፍሶ ነፍሶ ነፍሶ ነፍሶ አዳሚ ተዋሉ እንጂ ምንም ያመጣ ነገር የለም። ምንም የሚፈጠር ነገር የለም። ግን ለእነሱ አላህ አላቸው፣ አላህ ይጠብቃቸዋል ካላ የበለጠ ማንም ሰው ቢያመጣ ምንም አላህ የተጻፈላቸው ነገር መቼ አይቀርላቸው መቼ መጀመሪያም ሲጀምራቸው አብረሽና ሩታ አንድ ላይ እንዲሆኑ ሲፈጠሩ የተጻፋች ያለው ነው የሚበሉት። ሰውም በሰውን ዘንድም ደግሞ እንዲወደዱ እንደዚህ ድንቅ ሆነው ሰው በፍቅር እንደሚወድላቸው ከላይ የተጻፈላቸው ነገር ነው የሚበሉት ማናችንም ማናችንም ቢሆን የማንነ ርስቅ አንበላም፣ የራሳችን ነው። ግን አንዳንዴ ያላ ከመሬት ተነስታችሁ ክፋትን የምትመኙ እኛን ክፉን የምታስተምሩ እኛ ክፉን እንድትናገር እንድታረጉ ልጆች ወደ ራሳችሁ ተመለሱ። እስቲ እኔ ማነኝ በሉ። እኔስ እንደዚህ ነገር ባረግ ለነገ ለቤቴ ምን ያደርጋል በሉ። እና አስቡበት። ማንም የማይቀርለት ነገር የሰራ ነው ነገር ማለት ነው። እያንዳንዳችን ነጌ ከነጌ ወደ አሳት ትደርስብናለች እናየዋለን ማለት ነው። ግን በዚህ ልክ የሰውን ክፋት የምትመኙ ሰዎች እኔ እንጃላችሁ አላውቅም፣ ምን አይነት አይምሮ እንዳላችሁ፣ ወይም ደግሞ ምን አይነት ጭንቅላት እንዳላችሁ። ያንን ብር ደግሞ በውሸትና በተለያየ ነገር ሰውን አጣልታችሁ ሰውን አባልታችሁ የምታመጡት ብር ለእናንተ በረካ ይሆናል ወይም ደግሞ ሰራባት አለው ብላችሁ ካመናችሁ በጣም ተሳስታችኋል። ምክንያቱም ለጊዜ ዋ ሊመስላችሁ ይላል። የአስሰብ የሆነ ነገር ብታገኙ ልትደሰቱበት ይችላላችሁ። ማንኛውም የሰራነው ግፍ ጥሩም ሰራን፣ መጥፎም ነገር ሰራን፣ መልካምም ሰራን ማለት ነው ዞሮ ዞሮ ሳናገኘው አይቀርም ማለት ነው። እና ጊዜው ይጨርሳል እንጂ ማይታይ ነገር፣ ማይወጣ ነገር የለም ማለት ነው እና ሩታል የምታስፈራሩበት አቅምም የላቸው እሷ ከሆነ መቼም አትወጥቅም ሁሌም ወደፊት ነው እንጂ ወደ ኋላ የምትል ነገር የለም። ሰው ሲራመድ ወደ ኋላ ነው የሚሄደው ወደፊት ነው አይደል? ሩተ ማለት በቃ በሁሉም አላማዋ ወደፊት ነው እንጂ የምትሄደው ወደ ኋላ የምትልበትም የምታስብበትም የምትጨነቅበትም ነገር የለም። እኛ ሞዴንሷቿ ደግሞ ከእሷ እኩል ወደፊት እንራመዳለን እንጂ ወደኋላ አንሄድም ማለት ነው። እና ለማንኛውም መልካምነት ለራስ ነው መልካሙኑ ነው የምለው። በዚሁ አጋጣሚ መልካምነት ለመሆን አይከፈልበትም ዋጋ አይወጣበትም። ክፉነት በእጃችሁ ነው የምታመጡት። እና ውድ ቤተሰቦች የነበረን ቆይታ ይሄን መስል ነበር። ባይ ባይ